አንዳንድ መጽሐፎች ስናነባቸው ሀሳቡ ወይም ጭብጡ ሊገባ እንችላል፣ ግን ሌሎች መጽሐፎች ደግሞ ከሀሳብና ጭምቱ ከመግባት በላይ ደግሞ ልብ መለካት መነካት ይችላል። እኔ ደግሞ ታልቁን ሳነብ በንዛ ነበር። የተለያዩ ሚሶናያን ታሪኮችን ሳነብ የረዱበት ውጣውረድ፣ ኑሯቸው፣ ህይወታቸውን ሲታይ በጣም የሚገርም ህይወት ነው። አንዳንድ ያሳዝናል፣ አንዳንድ ያስደስታል፣ ያስለቅሳል። የሚገርም ታሪክ አለው እና ታልቁ ከሚሶናያን ጋር አንድ ላይ ሆነው የሚያወሩትን እንደመስማት ነሱ ጋር እንደማራት ነበር ለኔ። ተልእኮን ሳነብ በጣም ብዙ ሚስዮናውያን አሉ። ሁሉም ታሪካቸው በጣም የሚገርም ነው። ግን ለእኔ በልቤ የቀረልኝ ወይም በጣም ህይወቱ ካስገረመኝ ሚስዮናዊ መካከል አንዱ አናሲሞስ ነሲብ ነው። አናሲሞስ ነሲብ ህይወቱ በጣም መሳዘን ታሪክ ነበር። ለምን በሀገሩ ነበር የተወሰደው እንደ ባሪያ ተሽጦ የተወሰደው። ከእናቱ እቅፍ የተለያየው ገና በለጋ እድሜው ነው። አባቱን በህይወት ያጣው በጣም ትንሽ ልጅ እያለ ነው ና በህይወት ዘመኑ እራሱ ስናይ በጣም ብዙ ሀዘኖችን አጋጥሟል። የመጀመሪያ ሚስቱ ሞታበታለች። ከዛ ከሶ ያገኛት ሶስቱም ልጆቹ ሞተበታል። በጣም ብዙ ሀዘን ያለፍበት ነው። ግን ይሄ ሚስዮናዊ አናሲሞስ ግን ሀዘን ብቻ ሳይሆን በቃ ከመቆዘም እና ተስፋ ከመቁረጥ ይልቅ እምነቱ እንዲበረታ በእምነቱ እንዲበረታ ምክንያቱ ሆኖ እንላል እና አናሲሞስ በስምንት ጌቶች የተገዛ በጣም ብዙ ጊዜ ተሸጦ የሰራ ባሪያ ነበር እና ናሲሙስ በጣም ብዙ ቋንቋ የሚያወራ ልክ እንደ አማርኛ፣ እንግሊዝኛ፣ ጣሊያንኛ፣ ስዊዲሽ እና የተለያዩ ቋንቋዎች የሚያወራ ሰው ነበር። እዚህ ላይ በጣም የሚያስገርመው ታሪኩ በስዊዘርላንድ መጽሐፍ ቅዱስ ሊያሳትም ሄዶ የመጀመሪያ ልጁ የሁለቱ ልጆቹ እንደታመሙ እና የመጨረሻ ልጁ ደግሞ እንደሞተች በሬ ሲሰማ ስራዋን ቅርጡን እንዲመጣ ሲል ሊዲያ ደግሞ ወይም ሚስቱ አይ እንተ የእግዚአብሔርን ስራ ሳጨርስ እንዳትመጣ ብላ አስጠንቅቀው ነበር እና በዛ ሀዘን ውስጥም ሆኖ የእግዚአብሔርን ስራ ሰርቶ መጣ እና ይሄ ሚስዮናዊም ወይም አናሲሞስ ከአስቴር ጋኖ ጋር በመሆኑ የመጀመሪያውን የመጽሐፍ ቅዱስ ትርጉም፣ የኦሮምኛ ትርጉም ያቀረቡት እነሱ ናቸው። የተልእኮው መጽሐፍ ሳነብ የተረዳሁት ነገር አብዛኛውን ጊዜ ሚሽን ሲባል ከውጭ ሀገር የመጣ በእድሜ የገፋ ፓስተር ወደ አፍሪካ ሀገራት መጥቶ ወንጌልን ሲሰብክ ነው። ግን እሱ አይደለም፤ ሚሽን በአጠገባችን መስራት የምንችለው ነገር ነው። በአካባቢያችን በሰፈራችን መስራት የምንችለው ነገር ነው እና በእኔ እድሜ ክልል ራሱ ካለው አሁን እኔ የታዳጊ እድሜ ክልል ውስጥ ያለሁት እና የትም ሀገር ውጭ ሀገርም ወይም ገጠራማ አካባቢ እንኳን መሄድ ባልችልም፣ ከጓደኞቼ ጋር ሆነ ከትምህርት ቤት ከቤተሰቦቼ ጋር ከሰፈሪ ካሉት ልጆች ጋር የእግዚአብሔርን ቃል ማስተማርና መመስከር የሚችልበት እድሜ የሌለኝ እና ሚሽን በሁላችንም ጋር ነው ያለው። የተልእኮ መጽሐፍ ደግሞ በደንብ የሚያስረዳው ኢትዮጵያውያንና የኤርትራውያን አባቶቻችንን በደንብ እየገለጸ ነው ና የውጭ ሀገር ሰዎች ውጭ አይደሉም፣ ወደ ኢትዮጵያ ወንጌል እንዲመጣ ያደረጉት የድሮም አባቶቻችንም ወደ ኢትዮጵያ ወንጌል እንዲመጣ አድርገዋል ና ከዚህ የተረዳውት ነገር በደንብ እግዚአብሔር የሚመርጠው የተመረጡትን ወይም ሀብታም የተባሉትን በእድሜ የገፉትን አይደለም፣ ወይም ፐርፌክት ፒፕል የምንላቸውን አይደለም። እግዚአብሔር የመረጠው መሄድ የሚፈልጉትን ለሱ መኖር ለሱ መሞት የሚፈልጉትን ሰው ነው እና እነዚህ ሰዎች ደግሞ ከሀምሳ በላይ የሆኑት ሚስዮናውያን ለሱ መሞት ነው የፈለጉት። ልክ እንደ አናሲሞስ የሆኑት ልክ እንደ ሊዲያ የሆኑት ነው ለሱ ነው የኖሩት እና ለሱ ነው የሞቱት። እና በእኔ ሕይወት ላይ ደግሞ የጨመረው ነገር ምንድን ነው ስባል ለሱ መሞት እና ለሱ መኖር የተለያየ ነገር ነው እና ከእሱን እሱን ማወቅና ስለሱ ማወቅ የተለያየ ነገር። እነዚህ ሚስዮናውያን ግን ስለሱ አውቀው እሱን ተረድተው የፈለገውን ምን እንደሆነ ስለተረዱ ነው የሞቱለት፣ የኖሩለት። እና ከዚህ መጽሐፍ ነው የተረዳሁት። ከዚህ መጽሐፍ ውስጥ ካሉት ሚሲዮናውያን ተቀምጬ ብጠይቃቸው ደስ የሚለኝ አናሲሞስ ነሲሁ ነው። አናሲሞስም ምን ብዬ ብጠይቀው ደስ ይለኛል፣ ምን ያህል ጥንካሬ የሚኖር ነው። የመጀመሪያ ሚስቱ ሞታበታለች፣ ልጆችም ሞተውበታል። በጣም ብዙ ሀዘን በህይወት አጋጥመዋል ሰው ኤክስፒሪንስ ላይ ያደረገው ሀዘን ያጋጠመ ታዲያ እንዴት ነው እንደዚህ ልትሆን የቻልከው? እንዴት ነው የጥንካሬ ስምንት የተሰጠ ምን ያህል የሞደ ስሜት ቢኖር ነው ህዝብን ወደ የመጣው በተገፋበት በተሸጥቅበት ሀገር የተመለስከው ብዬ ብጠይቀው ደስ ይለኛል። ይህ መጽሐፍ ላናንብት እንዲያነቡት የሚመክረው ነገር አንደኛ በጣም ጥሩ ታሪክ ነው የኢትዮጵያና አባቶቻችን የኢትዮጵያ ስራችንን የሚያሳየው። ሁለተኛ ደግሞ ለእግዚአብሔር ነው የሞቱለት፣ ለእግዚአብሔር ነው የኖሩለት። ሶስተኛው ደግሞ ልክ እንደ እነሱ እንድንሆን ደግሞ በደንብ እንትን ያደርጋል ኤንካሬጅ ያደርገናል። ሚስዮናዊ ለመሆን ያን ያህል ከባድ እንዳልሆነ እሱን ስናምነው እሱን ስንቀበለው ብንገረፍ ራሱ ምንም በቃ ለእሱ እንደሆነ ነው የምናውቀው። ለምን ኢየሱስ ክርስቶስ ሲሰቀል በጣም ብዙ ጅራፍ ነው የተመታውና ከዛ ግርፋት እንደማይበጥሉ ተረድተን ለሱ መኖርና ስለሱ ማወቅ ለሌሎች ደግሞ መናገርና መመስከር ደግሞ ህይወታችን ላይ ወይም ህይወታችን ላይ እንደሚጨምር ተስፋ አድርጋለሁ። እድሜ ኩዮ የሚመክረው ነገር ቢኖር መጀመሪያ ማድረግ ያለብን ካጠገባችን ያለውን ሰው መውደድ ነው። መጣት ሳይሆን መወዳጅ ነው። ስንወዳቸውን እግዚአብሔርን ቃል ማሳየት የምንችለው ና በእያንዳንዱ የህይወት ተግባራችን በየእለት እለት የምናደርገውን ነገር በሙሉ ነው። ለሰው የሚያየ ሰው የሚያዩ ና ማድረግ ያለብን እሱ የሚያሳይ ነገር ማድረግ እሱን የሚያስደስት ነገር ስናደርግ፣ እነዚህም ሰዎች ወይም ጓደኞቻችን ጉዮቻችን ያዩናል ና ቆይችልጅ ኢየሱስ በኢየሱስ እንደዚህ በህይወቱ ይሰራል እንዴ ይሄ ልጅ በኢየሱስ በህይወቱ ይሰራል እንዴ የሚለውን ጥያቄ እንዲነሳ ያደርጋል። ና ይህ ጥያቄ ደግሞ በውስጣቸው ሲፈጠር መጥቶ ሊጠይቁናል። መጥቶ ሲጠይቁን፣ ማን እንደሆነ ከየት እንደመጣ ደግሞ እናስረዳለን። በዚህ መካከል ፍቅር አንደኛው ተግባር ሚና ይጫወታል። ከዛ ደግነት፣ አብሮነት፣ ሁሉንም ሰላም ማለት የሰላም ሰው መሆን ደግሞ በዚህ መካከል እንዲያደርጋል ና እኔ በመቅረቡ ሚሽንን ለማታውቁ ወይም ትንሽ መረጃ ላላችሁ ተልእኮ መጽሐፍ እንድታነቡት እኔ እመክራለሁ። አንደኛ ሁለተኛ ደግሞ በቃ እንደ ሌሎች ሚስዮናውያን መሆን ከፈለግን እንደ ሌሎች ሚስዮናውያን ብቻ ሳይሆን እንደ እግዚአብሔር ልክ እንደ ቅዱስ አምላክ ለመሆን እሱን እንደ መጠጋት እሱ ለማወቅ ደግሞ እሱም የሚፈልገውን መረዳት አለብን። ስለዚህ ከእሱ ጋር ያለን ፌሎሺፕ ደግሞ በጣም ጠንካራ ሲሆን ከሱ ጋር ደግሞ እሱም የሚፈልገውን እናቃለን ነው በደንብ ደግሞ እሱን እንፈልገው፣ እሱን እናፍቀው፣ ቃሉን እናንብብና ሰዎቹ ደግሞ በደንብ እንወደዳቸው። እግዚአብሔር ለኛ ያሳየንን ፍቅር ደግሞ ለሌሎች ሰዎች ስናሳያቸው እነሱም ይረዱታል።